ጤና ይስጥለኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዛበይ ያላችሁበት፣ ላይክ፣ ሰብስክራይብ እንዲሁም ሸር እንዲሁም ደግሞ አስተያየታችሁን በኮሜንት አስቀምጡልኝ። ክፍል ሁለትን እንሆ ዛሬ ይዤ መጥቻለሁ። ጃንታኪን ለፍቱን ብር ለመስጠት እየተዘጋጀ ነበረ። ታዲያ ሙራድም ጓደኛዋ ፍቅረኛዋ እንደሆነ ለታገባውን ስትል ትቷት እንደሄደ

የሁለቱም የሙራድና የጃንተኪን ጓደኛለች እሷም የሀብታም ልጅ ስለሆኑ ሶስቱም ጥሩ ስራ ላይ የተሰማሩ ናቸው። ታዲያ አብሮ አደጉ እንደመሆናቸው መጠን ረፊፍ ሙራድን ብትወደውም፣ ጃንተኪን ደግሞ ረፊፍን ይወዳታል። ታዲያ ይህ አጋጣሚ ሲፈጠርለት ለፍቱንም ሲያገዛት ሙራድ ጓደኛው ቢሆን ኖሮ ረፊፍን ስለሚወዳት ረፊፍም ደግሞ ሙራድ ስለምትወድ ከነሱ መሀል ለማለያየት ነበረ አሳቡ። ሆኖም ወደ ሱቋ ሲሄድ እሷም ልብሱ ዲዛይን ባረሙያ ስለሆነች እዛው ሱቅ ውስጥ ያያታል። ቆሞም እየተመለከታት ነበረ። ታዲያ ዞር ብላ ስታየው መጣ እንዴ ጃን፣ እንዴት ነው ብላ ሰላምታ ከተለዋወጡ በኋላ ቡና ለመጠጣት ወደ ካፌ ሄዳሉ። ሰላም ሙራድም ስትጠይቀው ረፊፍ ወደ ሀገሩ እንደሚመለስ ሙራድም እንዲሁም ደግሞ ሌላ ስራ እንደሚከፍት ሲነግራት እያዘነች እየተገሰችም ነበረ። ታዲያ እሱም እየተመለከታት ነበር። ሰላም ታዲያ ፍቱንም ካሄደችበት ሀገር ስትመለስ ወደ ቤቷ ነበር የመጣችው። ቤቷን ከፍታ ስትገባ ግን ያጋጠማት ነገር ቤቷ እቃዋ ሁሉ ነገር ምንም ነገር የለም፣ ከድመቷ ሚና በስተቀር ሚና ድመቷ ብቻ ድምጿን ሰማች። ሌላ ነገር ቤቷ ምንም እቃ ሳይኖረው ፋድ ሆኖ ባዶ ሆኖ ስታገኘው በድንጋጤ በር ላይ ቆማ በሩን ይዛ ትቀራለ ወደ ውስጥም ትገባና ሚና እንኳን እዚህ ሆን ሽልኝ በማለት እቅፍ ታደረጋለ ድመቷንም በጣም በማዘንና መበበሳጨት ላይ ታዲያ አንድ ነገር ብቻ ነው ያስታወሰችው። ሮጣም ወደ ፎቅ ክታባት እያለች የምታዘጋጀውን የታሪክ መጽሐፍ የያዘ ላፕቶቧ ነበረ። ታዲያ የምታዘጋጀው የታሪክ መጽሐፏ ላፕቶቧ ውስጥ ነው የተቀመጠው። ከየሮጠችው ወታ እፎቅ ላይ ከሻንጣዋ አናት ላይ ላፕቶቧን ስታገኝ ላፕቶቧንም እቅፍ አርጋ ተመስገን የለ የደከምኩበት አንተ ካለህልኝ በማለት እሬ ነገር ቢኖር ተመስገን በማለት እቅፍ አርጋ ተይዞ፣ ታዲያ ምን አይነት ሌባ ነው የገባው ቤቴ? ከሁሉም እቃ ውስጥ ላፕቶቧ በጣም ውድ እንደሆነ የተናገረች ለነ አይመንና ኤሊሳ ጓደኞቿ ስልክ መደውል ጀመረች። ስልክ ግን አያነሱ። ታዲያ ውድድሩን አልፈሻል ብለው አዋክበው ሲሸኟት እና እና ቤቱንም እነሱ እንደሚጠብቁላት ሲነግሯት ለድመቷም ምግብ እንዲሰጧት እሷም አየር መንገድ እየሮጠች ስትገባ ያ ሁሉ ደግሞም ውክልናውን የአጻፏትን ወረቀት በትስትስላት ና ወደ ኋላ ቆማ ፎቶ ግድግዳ ላይ ነበረ የጓደኞቿ ታዲያ የቤትን እቃ በሞላ ሸጡት አደለ በማለት እምባዋ ይወርዳል። አሁን ገና ቤተሰብ እንደሌለኝ የብቸኛ ህይወት እንደሆንኩ ተሰማኝ በማለት በጣም አዝና እምቦዋ ዱብዱብል ጀመር። ታዲያ ወደ ተከራዩ ቤት ንቤ ሄዳ ስትፈልጋቸው አልነበሩም። ጀለሱን ብትደግ ከላይ ደግሞ ያለ ትልቅ ሽማግሌ አሞመ ዘይድን የሚባል ሰው ነበር። እሳቸውንም ጠርታ እነሱን ስትጠይቅ ቆያ እንዴ ጠብቂኝ ይሏታል እሳቸውም በጓደኞቿ በጣም ስለተናደዱ የቆሻሻ ውሃ አምጥተው ከላይ ከፎቅ ላይ ይለቁባታል። ታዲያ ከታች ሆና ስጠራቸው አሙማ ዜድን ብላ ስትጠራ እኔን አስታወሱኝ ወይ እኔ ፈቶናኝ በማለት የሚከራዩ ሰውዮቹንም እኔ እንዳመጣው እንድሷ እንዳመጣችላቸው ስትነግራቸው፣ ጓደኞቿንም አይመንና አይዛን ስትጠይቅ በጃህነብ አህማር ግቡ በማለት ይናደዳሉ። በሌሊት ተነስተው ቤቱን ለቀው እንደጠፉም ይነግሯታል። እንዳልሰማ በሌሊት ሹልክ ብለው ወጡ፣ የጆሬን መስሚያ አላደረኩም ነበረ፣ ብሰማ ኖሮ አደርግላቸው ነበር፣ ሰራላቸው ነበር ብለው ሽማግሌውም ይዝቱ ጀመር። ታዲያ አድራሻቸው ለሰው አልተውም ወይ ወይ ለጎረቤት አስቀምጠው ከሆነ ብላ ስጠይቃቸው ወዲያው ቆም ብሎ አስበው፣ ቆይ እስቲ ልጠይቅልሽ፣ ምናልባት አድራሻቸውን ሰው ጋር አስቀምጦ ይሆናል ጠብቂኝ በማለት ነበረ። ውሃ አምጥተው የደፉባት ታዲያ ውሃውን በአናቷ ውሃ ከደፉባት በኋላ ይሄ ነው አድራሻቸው፣ እኔ ከሌባ ጋር ምን አይነት ግንኙነትም የለኝም በማለት ያነግሯታል። ታዲያ እሷም እርሶ ትልቅ ሰው ሆነው እንዴት እንደዚህ ያደርጋሉ ብላ በንዴት ውሃ በውሃ ሆና መንገዷን ትቀጥላለች። ታዲያ ባንት በአሁን ዕድሜህ እንዴት እንደዚህ ያረጋሉ? ቢያንስ እንኳን ጸጉሩን ተመልከት ነጭ ያወጣውን በማለትም በንዴት ተናግራቸውን ሄደች። ጃንተኪን በቤት ውስጥ ሻውር ወስዶ እየለባበሰ ነበረ። ታዲያ ስልክ ጥሪ ሰማና ስልኩንም ሲያነሳው እራፌፍ ጓደኛው ነበረች። ታዲያ ምን ነው ምን ተገኝቶ ነው በጠዋት ሲላት እኔ ጋር ማን እንዳለን እንገርህ በማለት ትጀምርለታለህ። ሙራድ ሁል እንደ ሁሌውም በድንገት እኔ ጋ መጥቷል፣ ያ ሁል ጊዜ እንደሚያስደስተን ሁሉ በማለት ትነግረዋለች። ታዲያ ራትም ላይ አብረው እንደሚሆኑ እንደ ሁል ጊዜውም ሶስቱም አንድ ላይ አብረው እንዲበሉ ትነግረዋለች። ጃንታኪን ግን ረፊፍን ለብቻዋ ነበረ የጋበዛት እና አብራውም እንድት እራት እንድትበላ ቀደም ብሎ ጠይቋት ነበረ። ታዲያ እሷ ሙራድን ስለምትወደው አብራን እንዲሆኑ ትነግረዋለች። ታዲያ እንደ በፊቱ በቃ ጥሩ ነው ብሎ በውስጡ ንዴቱን አምቆ ስልኩን ይዘጋል። ሙራድም እዛ አጠገቧ ሆኗ ፈገግ ይላል። ታዲያ ስልኩንም ከዘጋ በኋላ አንድ ነገር አስታወሰ። ፍቱን ፍቱን ግዜው ግን ጨከነብን። ይህን ጊዜ እኔና ሙራድ ተጋብተን ነበረ ግን ምን ያደርጋል ብላ የነገረችው ነበረ። ያንን ጊዜ ሳስበው ልቤ ይሰበራል ያለችውን ነበር ያስታወሰው። ወዲያውም ስልኩን አንስቶ ስልክ ሲደውልላት፣ ልብሷ ውሃ ውሃ ልብሷ በጣም እርጥብጥብ ብሎ ሽማግሌው በደፋባት ወደ ቤቷ ለመሄድ መንገድ ላይ ነበር። ታዲያ ስልኳንም ታነሳና ማልበል እንዴት አስታወስከኝ ጃንቴኪን በማለት እንዴ ቁጥሬንም ይዘኸው ነበርና በማለትም በጣም ትደሰታለች። እንገናኝም ሲላት ታዲያ ከአርባ አምስት ደቂቃ በኋላ ብንገናኝ ቅሪ ልሃለሁ ወይ ትለዋለች። አሁኑን እንዳለ ስለላት ታዲያ በቶሎም እንደፈለጋት ሲነግራት ወዲያውን ካፌ ቁጭ ብሎ እሷም ትመጣለች። እታክ ቁጭ ብሎ ታዋቂ አርቲስት ስለሆነ ፎቶ እንድነሳ እንነሳ እያሉ ብዙ ሰዎች ከጎኑ እየሆኑ ያስጨናንቁት ነበረ። ወዳውም ስትመጣ ሲያያት ምንድነው ይሄ ሲላትም ድንገተኛ አደጋ ትለዋለች። አትቀመጭ ቆይ በማለትም ወደ ሱቅ ይዟት ይሄዳል። በመጀመሪያም ታዲያ ዝም ብላ አይደለም መኪና ውስጥ ይገባችው በድንጋጤ የልጥ ውስጤ ነው አለችው። አንድን የሆነ ስራ አለ በማለት ሲነግራት፣ የምን ስራ በማለትም በቃ ግቢና አብረን እንሄድ አሳይሻለሁ ምን እንደሆነ ይላታል። ምን እንደምታደርገኝ አውቄ ነው ከአንተ ጋር በመኪና ውስጥ የምገባው ብላም እምቢ ትለዋለች። እንደገና ተመልሶ ይወርድና፣ ክፍሌ መተሽ ብር ስትበደርኝ ታቂ ነበር ወይ? በመኪና ውስጡን ገብተሽ ወደ ላይ ሲልሽ ላያ ላይ ታቂ ነበር ወይ?

ቆንጆ የሆናትን ቀሚስ ለብሳለች። ታዲያ ጫማ ይቀር ነበር። ጫማው ቀይ ሸራ ጫማ ከጂንሱሪ ጋር እንደነበሰች ነበርና ጫማው እንዳለ ነው። እና ይስቃሉ። ወዲያውን ጎንበስ ብሎ ሲያይ ሸራ ጫማ ነበር ያደረገችው። እንደገና ሙሉ ልብሷን ካለበሳት በኋላ ወደ ቀጠሮ ቦታ ወደ ሆቴል ይዟት ይሄዳል። እዛም ከሄደች በኋላ ታዲያ ቁጭ ካሉም በኋላ ረፈፍና ሙራድ ይመጣሉ። ሲመጡም የነገረችው ነገር ሁሉ ውሸት እንደሆነ እና ወደ ሀገሯ መመለሻ ብር ስለፈለገች እንደሆነ ስትነግረው በጣም ይናደዳል። እንደዛም ሆኖ ነገሮችን ሸፋፍ ነው ተቀምጠው ሚኖን ከፊቷ ላይ ታደርጋለች። ምክንያቱም ሙራድን እዛ ተዋውቀው ነበረ ከሆቴሉ ሆቴል ውስጥ ልትገባ ብላ ቋንቋ ተቸግራ ቆማ ነበር እና በዛ ምክንያት ሙራድ ረድቷት ሆቴል አልጋ ለመያዝ እረድቷት ነበር። በዛም ተዋውቀው ነበር። ታዲያ አሁን ላይ ስታየው በጣም ስላፈረች ሚኖውን ይዛ ነበር። እሱም ጓደኝ ጓደኛህን አታስተዋውቀንም ወይ ብላ ስትጠይቀው ረፊፍ ሚኖውን ከለዋ ላይ አንስቶ ጓደኛዬ ፈቶን ትባላለች በማለት ያስተዋውቃቸዋል። ታዲያ ሙራድም ሲያያት ከዚህ በፊት እንተዋወቃለን አይደል ብሏት ሲላትም እዛ ሆቴል ውስጥ እንደተያዩ ተዚለዋል ለዋል። ታዲያ ጃንታኪንም በእግሩ ከስር እየረገጣት ለካል ውሸት ሽነሯል እንደዚ ያልሽኝ በማለት እግሯን ይረግጣታል። እሷም ታዲያ በቃ ተወኝ፣ በጣም ይቅርታ ብዬ የለም እንዴ በማለት እሷም መልሳ በረገችው ታኮ እግሩ ላይ ትፈጨዋለች። እንደዛ ሲባባሉ አንዴ ሲያሳምማት አይ ትላለች። ከዛም የሚያምሽ ነገር አለ እንደ ችግር አለ ብሎ ሞራል ይጠይቃታል። አይ ችግር የለም፣ እግሪ ግን ስራ አልፈታ ታዲያ ምን ከበፊት እንተዋወቃለን አደለ ሲላት አዎ ትላለች በአፍራ አጎንበስ ጎንበስ እንዳለች አዲያ ራፊፍም ጭራሽ ስትዋወቅ አላችሁ የተዋወቃችሁ ብላ ስትጠይቀው በልምናል፣ እንደተዋወቁ ጃንን ቴኪን ሊያየው ወደ ሆቴል ሲሄድ ነበር የተዋወቁት። ታዲያ ሙራድም ጓደኛ መሆናችሁን በአውቅ ጊዜ እናሳልፍ ነበር እዛ በማለት እኛ ኮ ጓደኛ አልነበርንም ግን ደግሞ አሁን በጣም ጓደኛ ሆነ አይደል? ብላ በሳቅም በፈገግታ ተጠይቀዋለጃ ታዲያ ጃንን እባክህን አታዋርደኝ አታውራ ትለዋለች። ታዲያ ጋዜጠኞችንም እንዳያዩ ሲወጡ በልተው ጠጥተው ተሆቴል ሲወጡ በቀስታ ታዩ በኋላ ይወጣሉ። ለካ ከጋዜጠኞች እየተደበክ እንደ ሌባ ነው የምትወጣው በማለት ሙረድም ይቀልድበታል። አዎ እንደዚህ ነው ህይወት በማለት እየተሳሳቁ ነበር ከሆቴል የወጡት። ከወጡ በኋላም ተሰነባበቱ። ታዲያ ጃን አይኑ ይንከራተታል ራፊፍን በጣም ስለሚወዳት እሷ ግን ተሙራት ጋር ደስተኛ ሆና በመኪናቸው ገብተው ይሄዳሉ። ታዲያ እሱም በራሱ መኪና ገብ ሲገባ ፍቱንም ለመግባት ስትሞክር ልብሷንና ቃዋን ይወረውርላትና ጥሏት ለመሄድ ይሞክራል። እንዴት እዚህ ጥላይን ትሄዳለህ? እዚህ ድረስ ይዘይ መጥታ ምን አይነት ሰው ነው በማለትም ፍቱን ትናገራለች። ታዲያ እኔ ጥፋተኛ ነኝ አሁን ብላ ስትለውም አዎ ውሸታም፣ ጥፋተኛ ነሽ አንቺ። ደግሞ እዛ ቁጭ ብለሽ ስለ ህይወት ስታወርኝ እውነት መስሎ መቀበል የኔ ነኝ እኮ ጥፋተኛው፣ በማለት ይናደዳል። አንቺ ውሸተኛ፣ ለካሱ ውሸትሽ ኖሯል ያን ሁሉ ነገር ስትኝ የነበረው በማለት በንዴት ይናገራትና ታዲያ በመጀመሪያ ጊዜ እንደዚህ አይነት ውሸት ስዋሽ እኔ ችግር ላይ ስለነበርኩ ያንን ችግር እንዴት አድርጌ እንደማልፈው ሳስብ የመጣልኝ ይሄ ነው በማለትም ለማስረዳት ትሞክራለች። እሱም ታዲያ ታጠገቤ ዞር እንድትይልኝ እፈልጋለሁ በቃ በማለት በንዴት ያባርራታል። ጥሏትም በመኪናው ይሄዳ። ያንተንም ችግር ገብቶኛል፣ እኔን ከሙራድ ጋር አድርገህ አንተ ረፊፍን ልትይዝ ነበር አደል ብላ አስተናግረው ነበረ። ሙራድም መኪናውን እያሽከረከረ እንዴት እንደነፈቀኝ ይላል። እኔም በጣም ትላለች ረፊፍ ታዲያ እሷን የናፈቃት መስሏት ነበር እንደዚያ ያለችው። እሱ ግን ሀገር ሽን ርቀት ስትሄድ ምን ያህል እንደሚናፍቅ በጣም ከባድ ነው ሲላት እሱ ናው እንደለካ እውነትን ነው በማለትም ትመልስለታለች። ታዲያ እውነት ነው ሁለሁሉ ነገር የተይናፈቃል በማለትም ረፊፍ ትመልሳለች። ወዲያውም እሱም ዞር ብሎ አያትና ይቺ ልጅ በጣም ጥሩ ልጅ ናት አደለ? ማን ስትለው፣ ፍቱን ከጃንጋ የነበረችው ይላታል። ፍቱንም በቤቷ ስትገባ ምንም አይነት ምንጣፍ ስለሌላት የሆነ ነገር አንጥፋ ከወለሉ ላይ ከድመቷ ጋር ተኛለች። ጠዋትም እንደተኛች እንደነጋ ቤቱን የገዙት ሰዎች እቃውን ይዘው ይመጣሉ። እሷም ተንቅልፏ ተነቃና ታዲያ በጩኸት ይሄ የኔ ቤት ነው የምን እቃን የምታስገቡት ብላ እንዲወጡላት ታዛችኋለች። ሰዎቹም ተረጋጊ እኛ እኮ ገዝተኑ ነው በማለት ይመልሱላታል። ምን ብላ ስትልም ገዝተነዋል፣ ተረጋጊ ይሏታል። ይሄን ቤት ነው በማለትም ብትጮህም እንደገዙ ገዙ ሲነግሯት ድንገት ፌንቶና ትወድቃለች። ሰዎቹም ንቂ እያሉ ሰው የገዛው ንቂ በማለት ለማንቃት ይሞክራል። ወዲያውም ይሄ ቤቴ፣ እኔ አልሸጥኩትም በማለት በሀሳቧ እየተናገረች ነበር። ወዲያውም ተወደቀችበት፣ ቀና ብላ ስታይ ቁቁቷን ትቀልጥ ልጥ ታደረግ ፖሊስ ድረሱልኝ፣ ቤቴ ውስጥ ሌባ እንደገባ ትጮኋለች። ፖሊስ ጣቢያውን ከሄዱ በኋላ ሰውየውም የገዛበትን ማስረጃ ያሳያል። ከፈለግሽ መክሰስ ትችያለሽ ያው እና በማለት ሲያሳዩት፣ ፖሊሶቹም መክሰስ ትችያለሽ ሲሏት መክሰስ እንኳን እከሳቸው ነበረ ግን የጻፉላት ደብዳቤ በጣም የሚያሳዝን ስለነበረ ልትከሳችው አልቻለችም። ታዲያ እሱንም ያየችው ውሃ ልጠጣ ብላ ብርጭቆ ስትፈልግ አንድ ብርጭቆ እንኳን አላስቀሩልኝም፣ ያ ስትዘዋወር የተጠቀለለ ወረቀት አግኝታ ታነበዋለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ አብረን እናየዋለን፣ ምን ይፈጠራል በማለት ቀጣዩን አብረን እናያለን። የዛሬው ቪዲዮዬ በዚሁ አውቅቷ ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ ቻናሌን ተቀላቀሉኝ። ላለሁኝ ስለምታዩልኝም በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።